ይሄ ቲም የተደራጀበት ሁኔታ በራሱ ከዚህ በፊት ከነበረው ሁኔታ ለየት ያለ ነው። ነባር አመራሮች ከተለያየ ቦታ የመጣን በፊት አብረን የነበርን፣ አሁን ደግሞ አዲሱ አመራር ያለበት ኮምቢኔሽኑ ጠለቅ ያለ መልእክት ሊሰጥ የሚችል የምናየንም ነገር ሞር በፊት ከነበረው ሁኔታ ጋር ለማነጻጸር ትልቅ አጋጣሚ የፈጠረ ስለሆነ የቡድኑን ኮምቢኔሽን በጣም ማድነቅ እፈልጋለሁኝ። ከዛ በኋላ እንግዲህ ብዙ ስራዎች ብዙ ቦታ ላይ እንደተጀመሩ አቃለሁኝ። ስለ ባሌ እያወራን ስለሆነ ቅድም አባዱላ እንዳለው ባሌ እንግዲህ በተደጋጋሚ በብዙ ሁኔታ መተናል መጥቻለሁኝ። እኔም ባሌን በዚህ መልኩ አይቻት አላቅም ባሌን በዚህ መልኩ አይቻት አላቅም። ስል ዛሬ የነበረው ትናንት የነበሩ ነገሮች ዛሬ ስለተቀየሩ አይደለም። ትላንት የነበረው መልክዓ ምድር ዛሬም አለ። ትላንት የነበረው የአየር ሁኔታ የአየር ጸባይ ዛሬም አለ። እነዚህ ታሪካዊ ሀብቶቻችን ትላንትም ነበሩ። ዛሬ ያየነው ባሌን ገልጸን ነው ያየነው። የተጀመሩ ስራዎች ሶስት ቀን ፋይቶ ብን ያየ ናቸው። የተጀመሩ የልማት ስራዎች ባሌን ውስጥ የነበራትን እምቅ በተወሰነ ሁኔታ ገልጦ ለማየት እድል አግኝቻለሁ። ይሄ ዋናው ነገር ነው። ቅድም እርሶ ካነሱት ከድህነት ጋር ተያይዞ ያለንን ሀብትና ያለንን ፖቴንሻል አቅም ገልጦ የማየት አቅም ነው የነበረን። ችግር ዋናው ይሄ ሊደርሺፕ ችግር ነው፣ የሊደርሺፕ ሁኔታ ነው ብዬ ነው መወስደው። ትላንት የነበረን ዛሬም ያለን ነገም የሚኖረን በደንብ ወደ ውስጥ ገልጠን ካየን ያለን ሀብት ለሀገራችን ይሆናል፣ ለባሌ ይሆናል፣ ለኦሮሚያ ይሆናል፣ ከዛ በላይ ደግሞ ለመላው ሀገራችን ይሆናል። ስለዚህ ዋናው ነገር ያለንን ነገር በቅጡ መገንዘብና መገንዘብ ብቻ ሳይሆን በዛ ላይ ተመስርቶ ወደ ስራ ወደ ውጤት ህዝቡ ተጠቃሚ እንዲሆን የማድረግ ቅድም ስለ ወጣቶች ተነስቷል። ወጣቶች ተጠቃሚ እንዲሆኑ የማድረግ እንደሰማሁት ይሄ አካባቢም ራሱ በሴፍትኔት ከዚህ በፊት የሚኖር አካባቢ ነው። አሁን በመሰረቱ ተቀይሯል። ግድቦች አይተናል፣ ሎጆች የቱሪስት ቦታዎች ባሌ፣ በፊትም የቱሪስት አካባቢ ነው። ግን ይሄ ሲጨመር ሊመጣ የሚችለውን ነገር በቀላሉ መገንዘብ ይቻላል። ግን ዋናው መተባበር፣ በጋራ የመስራት በጋራ የማሰብና በጋራ በዚህ ላይ ይህንን ገልጦ የሚያይ የመሪነት ሚና አስፈላጊ ነው ብዬ ነው ማምነው። በጣም ደስተኛ ነኝ። አመሰግናለሁኝ።